ስለተፈጠረው ነገር ስለማታውቂ አንቺ ዝም በይ። እኔ የምናገረው እኔ የምሳደበው እኔ አንቺ ስጨካኪ አይደለም። ገስት መስራት ምንድነው? እዚሁ ሆነው ቁጭ ብሎ ሪፖርት የሚያደርጉት ምን አገባቸው? ማይ ፋሚሊ ማለት ነው። በደንብ እንትን ልብ ቅርጽ ላፍ እኔ ለ እኔ ስክሪን ሹት ማድረግ ብቻ ነው የምችለው። ልብ ቅርጽ ሹት ማድረግ ብቻ ነው የምችለው። ልብ ቅርጽ መስጠት አልችልም።

ያለ እናንተ ደግሞ ማለት ነው። ቻናሉን ቀይሩ ሁላችሁም እዚህ ያላችሁት፣ ፈጠን በሉ አልፈታችሁም። ደግሞ ደሞ ነው። አዎ እየመረራችሁ ያወጡ። ቀይሩ ቻናሉን እሺ። 46 አፍጣችሁ ታድራላችሁ ሲሉ ምን ደግሞ እኮ ነው ያለሁኝ። ምን አደረጋችሁ በዚህ ልክ? ይሄን ነው ጥላቻ ማለት ነው።

ያ ቀን ማለት ነው። ያ ቀን የምትበዩ ማለት ነው። ወላሂ ላዚም ትቃጠያለሽ እንጂ ማለት ነው። የእሱ ሁቴ በምንም ብትያቸው አይበገሩም። እኔ አስረግጬ ነው የምነግርሽ፣ ግን ትቃጠያለሽ። ለምንድነውምናገሬ አታውሪያቸው፣ አታውሪያቸው፣ ተዋቸው።

ባላየ ለላፋቱ ነው። እኔ እኮ ማለት ነው ቦልኬ ቦልኬ ትቻቸው ነበር፣ ግን ሰው ነው የፈታቸው። ቤት የሙድረት ያላቸው ማለት ነው። ግን አሁን እኔ መቦለክም ስልኩን ውስጥ ማስቀመጥ አልፈልግም። እነሱን እያዩ ይቃጠሉ። ምን አገባኝ? አሁን ምን ቆይ እኔ እኮ ሰሊማ ማለት ነው። አንቺ እኮ ታርቀየር እኛ በጅሽ አለ። ቆይ ሁኒ፣ ኧረ ቆይ፣ የእኔ ፍቅር ጥላ ሁላችንም፣ የእኔ ፍቅር እኮ

ቆይ እናንተ ሁኑ እንዳላችሁ ተቀመጡ፣ ማለት ነው እንዳቀይሩ፣ ሰሊማ ማለት ነው። ሌላ ፎቶ አርጊ እንዴ የእሱን ፎቶ፣ ሌላ ፎቶ አርጊና እንዴ እንቀርጽ። ሰሊማ አንድ ፎቶ አርጊ የሱን። አርባ አርባ አርባሰባት ሰው አለ ማለት ነው። አዎ ሁሉም ወንድሜን የወደደ ሁላችሁም መሆቶቼ ናችሁ። ከምር ከልቤ ነው የምወዳችሁ። ወላሂ አዚም እኛ ደግሞ ቡራን የምንወደው ሙሽዬን ተከተለን ነው እናታችንን ስለምንወደው። አዎ እንወደዋለን እስከ ድረስ። እኛ ስለሱ ህይወት የሚያገባ ነገር የለም። ተማንጋ ይኑር ተማንጋ የሚያፍቅር ተማንጋ የሚያግባ ግን የምንከተለው እሱን ብቻ ነው። ህይወቱን ስለሱ ብቻ ያገባናል። ማንም አይከለክለንም ደግሞ በቃ የእሱ አላማ እስከሚሳካ ድረስ የእናቱ አላማ እስከሚሳካ ድረስ ደስተው እስከሚከተል ድረስ አብረን አለን። እስኪ ምን ትሆኑ ምን ምን ይዋጣችሁ? ቀርጹ፣ ቀርጹ። እኔ እጄ ላይ ስራ አለብኝ። ቀርጻችሁ በውስጥ ላኩልኝ ከምር። እኛም ማለት ነው እሱን የምንወደው እናቱን የምንወድ ቤተሰብን የምንወድ ቤተሰብን የምናከብር ሰዎች ነን።

አሮጊት እኮ ማለት ለራሷ ተርፋ የራሷን ህይወት ኖራ ለሰው የምንኖር ናት። ምን ችግር አለ? ይሄ መታደል ነው። እናንተ አላችሁ አይደል ለጸጉርሽ እንኳን ቦታ ታሰጪው ሙዊ አንቻ ዛባሁላ አንቻ ዛባሁላ ህይወት ህይወትን መጀመሪያ እናንተ የሰውን ህይወት ላቀና ከምት እኔ ልንገርሽ እኔ አንቺ ተረጋግና እኔ ልንገርሽ በዚህ እድሜ ማለት ነው፣ ማዘር የምትባለው ሴትዮ በዚህ እድሜ እንደዚህ ካወራሽ በቃ አላረጀችም ማለት ነው። አላረጀ ከምር ደህና ነው። እንዲህ ስሙ ተቀመጡ። ችግሩ ማለት ነው እንደ እናንተ ባለጌ ይዳርም እንጂ ልጅን ድራችሁ ነበር። ግን እናንተ ባለጌ ናችሁ። ከምር ለባለጌ ምን በወጣኝ። ሆጌታይ መጀመሪያ ስሙ፣ የልጁ ፎቶ አስቀምጠን መሳደብ አይጠበቅብን። ገደል የሚገባው ሲገባ እና የራሽን ህይወት እየተች ለሰው የምትኖሪ ንፍሮ ቆሞ ቀር እየተባል ሽባሽ ሙር እያጠበ እያታሰጣሽ አለ አንችም ተሷቂ እዚህ ሆኑና ፕሮፋይል እንዲሆኑ